ሳብስክራይብ እየወጣ ይወጣዩ። ይሄ ስሙ ዓለምዬ ጌታቸው የሚለው ተጭናችሁ ከስሙ በታች ቫዮ ላይ ከታች አለ ሊንኩ ተጭናችሁ ሰብስክራይብ ሰብስክራይብ፣ የኔ ውዶች እስቲ አንድ ሺህ ዘጠኝ መቶ አላችሁ። ጉድ ጉድ ጉድ። ተለበል ተንቀሳቀስ። ቴንክ ዩ ዳን ምትል ያላችሁ ዳን ያላችሁ ግን መቶም አትማር ናቸው አብሪያችሁ አልከክ እኔ ከእከክ ስወጣ እናንተም ከእከክ አስወጣችኋለሁ። ተለበል ተንቀሳቀስ። አሌክስ ተናገር። ፎሎ አድርጉት፣ ፎሎ አድርጉት፣ እንለቀዋለን በደንብ ይሄ ሳምንት ማለት ነው። ይሄ አጀንዳ እንዳይዘጋ ነው የምናደርገው። ወደ ሌላ ትሄዳለች እንደለመደችው፣ አንዱን ነክታ ወደ አንዱን እንድትሄድ ነው የምናደርጋት። ማርያምን፣ ጉድ ጉድ፣ አዲስ አጀንዳ፣ የሊያ ፊንገር ፊንገር ተቁሟል። ሽንት ሊያ ብለናታል። አሁን የተከበረ ሰው ስላለዚህ፣ አንዴ ዩቱብ ላይ የሄዳችሁ ሳብስክራይብ ያደረጋችሁ እስቲ ዳንዳን በሉ። የኔ ደስታ የሚያስደስታችሁ ተለበሉ ተለበሉ ጋይስ ተለበሉ። ረፊ ሙት ሚት አደርግሻለሁ አለ ሙሉ ስልጣን ለፈለከው ሰው አይደለ ሚት ጉሎክን ማድረግ ነው ይሄ አጀንዳ አምጥተ ይሄ አጀንዳ አምጥተ በውስጥ አሳምና በሰው አሳምና አይ ትቼዋለሁ አለ የአጀንዳ አጀንዳ ካል ደፍቼ ለቁልቁራፍ ፎቶህን ዘቅዝቄ ራስህን ነው የምትሰደበው።

ጋይዝ ፎሎ ፎሎ እና የገባሁ የገባችሁ ደሞ ጥራት ችግር የለውም። እና ሳብስክራይብ አድርጉልኝ ፕሊዝ፣ ሄልፕ ለዚች ፓስፖርት ብላችሁ፣ ፕሊዝ፣ ሄልፕ ለዚች ብላችሁ አንድ ያሳምኑት ብቻ። ዜድዬ በዋሳፕ ነግራችኋለሁ። በዋሳፕ ዜድዬ በቃ ቁሚያለሁ። አሌክስ እንሰድብሻለን፣ ምን ብትሉኝ፣ ለራሳችሁ ትዘቀዘቃላችሁ። ታሪክ የላችሁ። አንድ ያሳምነው ብቻ ሰው ሙቲንስ ሂሳብልኝ። ምንድነው ችግሯችሁ? ልጅ ማናቱም ከሳባት አንታለኮ ሙሉ ስልጠና

አቤት ለሚበዳችሁ ሰው እንዴት እንደምታሽቃብጡ ለማይበዳችሁ ነው የምትሳደቡ እንጂ እንዳትመጪ ቤቴ በብሎክ ለማሰናብትሽ እንዳትመጪ እንዳትመጪ እንዳትመጪ ነግሬሻለሁ ዜድ እስከሚመጡ ልጅ ትንሿ እስከምትመጣ ከእኔ ባይወሰር የትንሿ አጎርጎራ ጀነራል ትሬዲንግ አካውንት አለ ፕሊስ ፎሎ አድርጉልኝ እኔም ቻሌንጅ ነው እነሱ ጋር እንደዚህ እንደዚህ ማየኝ ያረጋቸው ከነበረ አንዴ ማልና አንዴ ዝዶዋ ልንገራችሁ ጋር እሺ፣ አይበት ትልቁ አካውንት ፖስት አላደረገውም። ትንሽ አካውንት ያለች ኦኬ፣ ግን ሪፖስት አደርገዋለሁ። እይቱ ቢዘጋም ትንሽ አትዘጋ። ኦኬ፣ ማርያምን ግን ካልጠየቀች እኔ እናቴ ትሞት እለቀዋለሁ። እንዴ በውስጥ መጣ ቅርታ ምናምን የሚባል ነገር የለም። ወጥሽ እንደ ህዝብ ቅርታ አባይ አሳይሽ አባይ አ ባዴ በአደባባይ ለኔም በትንሹ ይዘጋ 34000 ምናምን አለ ይዘጋ። ከፈለገ በሱም እለቀዋለሁ። በዚህም ኮፕሪን ካረጉልኝ አይዘጋም። እለቀዋለሁ በዋትሳፕ ቀጣር ገድቀቅል እላክልኝ እስኪ ዳንዳን እያላችሁ ነው 2000 ዓለም የጌታቸው ዓለም የጌታቸው አርቲስት ዓለም የጌታቸው ወረቀቴ ሊያሰራልኝ ፓስፖርቴ አልቆ መጥቷል። መቼ እንደመጣ ታውቃላችሁ። አሁን ደግሞ ወረቀቴ ሊሰራ ቻሌንጅ ተሰጥቶኛል። ዓለም የጌታቸው 500000 ፎሎወር ከገባ በዚህ ሁለት ወር 5000 ዶላርና 50000 የኢትዮጵያ ብር ሊሰጠኝ ነው። ተለበል ተንቀሳቀስ። ምሽ ይሄ ብቻ ፎሎም የምታደርጉ እየገባችሁ ሊንኩ የተጫናችሁ ስሙን የተጫናችሁ ሰብስክራይብ ዩቱብ ላይ

አሌክስ ላንተ ለዴዚ ለቤተሰቦች ለመዳም ቆመሞች ለቤታ ወጥታ ተሳስቼ አጥፍቻለሁ ይቅርበልኝ፣ አንተ ህዝብ ወይ ይቅርበለኝ፣ እኔ ሁሌ ጥፋተኛ ነኝ ትበል፣ በቃ ይቆማል። አዎ የመዳም ቆመሞችም ትበል። ምን አደረግን እኛ? ሽንት ቤት አጥበን ስለበላን፣ ለእሷ ሳብስክራይብ ስላደረግን? አዎ፣ አይሆንም፣ አይሆንም ተለበል ተለበል እከክ ለእከክ አብረን አንቀክ እኔ ከእከክ እንኳን ልውጣ እናንተ ባትወጡ፣ ፎሎ እያደረጋችሁ ሰብስክራይብ እየገባችሁ እስቲ ሰብስክራይብ ስንት ደረሰ? እስቲ እናንተ እኮ አይ የተረገማችሁ እኮ ናችሁ፣ ለወሬ ብቻ ጋይ ሳብስክራይብ እያደረጋችሁ ውስጥ እየገባችሁ ዩቱብም ሳብስክራይብ አድርጉልኝ ጀኮር መለስ መለስ አትበል አዲስ አጀንዳ ተገኝተዋል ቤታን አትክተቱ እዚህ ውስጥ ምን አገባሽ አንቺ ማርያ ነሽ ምናምን የምትባይ ቤታ እኮ እዚህ ቁጭ ብላ እየሰማች ነው ምን አገባሽ አንቺ ምን አገባሽ ምን ቤት ነች ምን አገባሽ በቤታ በግ እኛ የከተት ነው ይቅርታ እንድትላት እያልን ነው እኛ አንቺ ምን አገባሽ ማን ነሽ አንቺ እከክ ብዙር ድሕር ሂጂ እንድሕር ብዙር ተከምዘ ተጻረፍቲ ኮይናማ ናይ ዋዕላ ታለምድ ሒዛት መጽአት ዘይ ኮይና እንበር ዘይ ንግዳፍ። እንዴት ነው ፎሎ የሚደረገው? እንዴት ነው ሰብስክራይብ የሚደረገው? የምትሉ የዓለም የጌታቸው ስሙ ተጫኑትና ወደ ውስጥ ወደ ቲክቶክ ውስጥ ግቡና ከቲክቶክ ውስጥ ሊንኩ ተቀምጧል። የዩቱብ ሊንክ ተቀምጧል። እሱ እየተጫናችሁ ወደ ዩቱብ ገብታችሁ ሳብስክራይብ ብቻ ነው። ሳብስክራይብ ብቻ ነው። ጉድ፣ ጉድ፣ ጉድ! አዳዲስ አዲስ አጀንዳ መጥቷል። አለም እየጌታቸው ፎል አርጉት። ዙፋኔም እየገባችሁ የትንሹ ሀገር ሀገር ጀነራል እየገባችሁ ፎል አርጓት። በይ ከፕሮፋይል ስር ሊንኩ አለላችሁ። ለጊዜው የለችም እሷ። ከፕሮፋይል ስር የእሷ ሊንክ አለ እየገባችሁ ፎሎ አርጉ። ሌላው ደግሞ አለም ይሄን ፎሎ አርጉት። ፎሎ ማድረግ ብቻ እኮ ነው፣ ሌላ ነገር አይደለም። በቃ ፎሎ አርጋችሁ ለፎ ሌላ ደግሞ ከፕሮፋይል እየሰራላችሁ እሱ አለ። ከቤት ትወጣለህ እንደዚህ እየተሳደብ በሚ እዛ ቁጭ ብላችሁ ታታ አርጉ። ኮፕሊንግ አይስ አረ ኮፕሊንግ አርጉ። ኮፕሊንግ ስንት ደረሰ ዋ! ኮፕሊንግ ኮፕሊንግ እዛ ያለ ብር ሳልበላው እንዳይዘጋ

አሌክስ ሚት አርግ የሆነ እንትን ሚስጥር ምናምን እንዳታወራ በዚህ አጋጣሚ ደግሞ ለእኔ ለማሻማቀቅ ማለት ነው። ዩቲዩብ ላይ ፌስቡክ ላይ ቲክቶክ ላይ ሰክሬ ከዚህ በፊት ከአዚታ ጋር ግድግዳ አስልሻት ምናምን እንደዚህ የተናገርኩት ማለት ነው። ለኔ ለማሻማቀቅ ከሆነ ድብር ቅጥል ትላለ፣ እኔ ምንም አይመስለኝም። አይ ዶንት ኬር አባውት ኦኬ። አኔ አሁን እንጂ የድሮ ድሮ አለፈ። አሁን ብቻ ለስተካከል እናንተ እከክና እከክ አሁን ስሜት ዜድ እና አሁን ሊያን እና ያት ነው በአደባባይ እያላችሁኝ ነው? አዎ ሹሩ ያረጋችሁ፣ ጥራር ያረጋችሁ ጋይስ፣ የኔ ፕሮፋይል ተጫኑና ከኔ ፕሮፋይል ስር ባዮ ላይ አለላችሁ ትንሿ ጎርጎሯ ጀራል ትሬዲንግ የሚል ፎሎ አድርጉልኝ። እየገባችሁ ትንሿ አትመጣም አሁን ስራ ላይ መሰለችኝ አታነሳም። እና ለምዬንም ፎሎ አድርጉት። የዜድ ቻሌንጅ ነው የኔ ከፕሮፋይል ስር አለላችሁ የዙፋኔ ከፕሮፋይሏ ስራለ ኢክሩም ፎሎ አርጓት ዙፋንም ፎሎ አርጓት እኔም ፎሎ አርጉኝ፣ አለምዬም ፎሎ እያደረጋችሁ ወደ ውስጥ እየገባችሁም ሳብስክራይብ ዩቱብ ያደረጋችሁ ዳን ዳን ዳን በሉኝ። ዳን ያረጋችሁና አርጎ አይከፈልበትም። ሳብስክራይብ አይከፈልበት፣ ፎሎ አይከፈልበት። ምን ችግር አለው? ኦኬ አሁን እዚህ በቃ አጀንዳ በኋላ አለምዬ ሲወጣ አጀንዳ እንቀይራለን እና ፎሎ ፎሎ አድርጉልኝ። ሄሎ ጋይዝ ምንድን ነው? ጠጣልኩ ዳን። ኦኬ ዳንዳን የምትሉ ቴንኪው። ዩቱቡ ሳብስክራይብ ያደርጋችሁ ዳንዳን ምትልኝ ቴንክ ዩ። እስኪ በዚህ አየው የለ፣ በዚህ አየው የለ፣ ምንም ችግር የለብኝም እና ምን ማለት ነው? ምን ስጽፊ ነበር? ኖ ያልኩህ እኮ ማለት እንደ ሴት ብትተው ማለት መክረው ብትቀር ነው እንጂ ነበር ነበር ነይውጭ